በተለይ እፎ የሚባል ሰው ከመጣ ወዲህ በመስጊዶች አካባቢ ትልቅ መጨናነቅ ተፈጥሯል። ወላ ከኔ ጀምሮ ጥያቄ እየጠየቅ ነው ሚዲያ ላይ ማውጣት ስለፈራ የሚደርስበትን መገለልና የሚደርስበትን ችግር ከመፍራት እንጂ አብዛኛው ሰው እንዴት ሊሆንስ ያናቅም የሚል ትልቅ ነገር ተፈጥሯል። ስለዚህ እንደ እፎ አይነቶችን ማጥፋት ነው። አሁን እፎይን በደንብ አርጋችሁ ቁርአን አውጥታችሁ፣ አዲስ አውጥታችሁ፣ ሁልጭ አድርጋችሁ ለክስ እንዲቀርብ እኔም አግዛችኋል። ወንድማችን እኮ ይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። ከልጥፎ ውስጥ መካከል በተዘዋዋሪ ቀን እንገለዋለን ብላለች። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችች ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስትልን ውድ የተከበራችሁ የኢኦቲ ሪአክቲቭ ሰዎች ይደሙቃችሁልኝ በአዲስ ቪዲዮ ወንድማችን እፎይ ጉዳይ ተመለስኩላችሁ እንግዲህ ወንድማችን እፎይ ያስመልክተው አንድ በኢቲቪ የምሰራ ወይም በመንግስት እውቅና ያለ እህታችን የጻፈችው አንድ አስነዋር ነገር አለ እሱን የምንመለከት ነው የሚሆነው እንደዚሁም ደግሞ ራሱ እፎይ ያስመልክተው በድብቅ ተቀርቶ የወጣ አንድ የድምጽ ቅጂ አለ እሱን የምንመለከት ነው የሚሆነው ሁላችሁ በቪዲዮ ላይክ ማድረጋችሁን እንዳትረሱ ኮመንት ላይ የገባችሁ እፎይ እፎይ ያላችሁ መጻፋችሁንም እንዳትረሱ ሰብስክራይብ ሙሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው ሙሐመድ ነው። ምንድን ነው መልእክቱ? ምን ልታስተላልፍልን ፈልገ ነው? አንተ የዘየርክለት መንዙማ ያቀረብክለት ነብይህና፣ ከኋላክ ያለው መስቀሉ፣ ቤተ ክርስቲያኑ፣ ጉልላቱ ምን ያገናኘዋል? ከሰፈር ተነስተ ቤተ ክርስቲያኑ በር ላይ መተህ ቤተ ክርስቲያንን ከኋላክ እያሳየቅ ይህን ቪዲዮ መስራትህ ኦርቶዶክሳውያንን ለመተንኮስ ነው ነው። የተዋሕዶ ልጆች እስኪ የኦርቶዶክስ ልጅ አንድ ሰው እንኳን እናንተ መስጊድ ጋር መጥቶ በር ላይ የመስጊዱን አስገብቶ ምናምን ቪዲዮ ሰርቶ አይተታቃለ አያደርግም። ለምን የሚዘምረው መዝሙርና ከኋላው የሚያስገባው ያንተ የመስጊድ ምስል ስዕል ስለማይገናኝ መልእክቱ ስለማይገልጠን ማለት ነው። አንተ ግን ምን ፈልገ ምን ለማለት ፈልገ ነው ነው ኦርቶዶክስ መሆን ፈልገህ ነው ወደ ቤተ ክርስቲያን መምጣት ፈልገህ በሩ ላይ ደርሰህ ፈርተህ ነው እንደዛ ከሆነ በፍቅር ነው የምንቀበልህ ወደ ቤተ ክርስቲያን ለመጨመር ከሆነ የመጣኸው በፍቅር ነው የምንቀበልህ አለበለዚያ ግን ጭር ሲል አንወድ የምትሉ ሰዎች አርፋችሁ ተቀመጡ የምሬን ነው የምላችሁ ታችን እግዚአብሔር ስልን በጣም ትደንቃላችሁ በጣም ትገርማላችሁ እና

ግን በዛው አጋጣሚ እንግዲህ እያለበሱ ያሉት ማተብ ያሰረው ኦርቶዶክሳውያን ነው እና ተሳስተው እንኳን አንድ ፕሮቴስታንት ያለው ሰው አላየውም። ይ ዲጂታል ላይ ቪዲዮዎች ሙሉ ምን ያስላቸዋል። ብጀምሮ አሪፍ ነው ይህ ነገር። እናንተም ማተ ወስዳችሁ ወይም መስቀል ይዛችሁ ይኸው ያምረብሻል። ጠይቋት እስኪ። የእሱ አንድ መልስ ደግሞ በቪዲዮም ሆነ በፎቶ ይሁን ለእኛ አጋሩን። እያስባል ነው። በነገራችን ለቤተ ክርስቲያን ተገላልታችሁ እርቃናችሁ ይሉናል እንደዚህ እና ቤተ ክርስቲያን ያስተምሩት እንዲሁም እንደዚህ ነው። አትገላለጡ፣ አጋንንትን የሚስጉ ልብሶች አትልበሱ። እደግመዋለሁ፣ ይሄ ክርስትና ባህል አይደለም። እና ሴቶች ሴቶቻችን ቤተክርስቲያን እርቃናችሁን አትይብ እያለቻችሁ እናንተ ደግሞ እርቃናችሁን እየሄዳችሁ የእነሱ አላበስ እኮ ደስ ይላል። በላ በላ በላ የምትሉ ሰዎች ሰላም ናቸዋል። ዋና ፖይንት ምንድነው? እነሱ ለእናንተ እነዚህ እንዳለበሷችሁ እናንተም እስኪ የእኛ ምልክታችን፣ የእነሱ ምልክታቸው ይሄ የሚለብሱ ጀለቢያ ከሆነ ሴቶቹ፣ እናንተ ደግሞ ማተብ ነው የእኛ ምልክታችን። ውበታችን ማተብ ነው እና ማተብ ገዝተን እሰጣችኋል አይደል እኛ። እናንተም የቻለ ጀምር እስኪ አንድ ኦርቶዶክስ ሴት እንዲወጣ ሴት

ለኦርቶዶክስ ጥላቻ ምንድን ነው? ለሙስሊሞች ጥላች ዓለም ላይ የምትጠሉ አይደለም። ጥላች የለንም እኛ። እስቲ እናንተ ማታዎችን ይሰሩ እናንተና እናንተ ወስዳችሁ ማታዎች ሰጆችን ጀለያ ልብሳችሁን እያለበሳችሁ እስቲ ማታው ይሰሩ እናንተ አታረጉትም። ማልበስ ማልበስ ከተፈለገማ ስንት አለ መንገድ ላይ ይሄው ወድቆ ያለ ልብስ ያጣ የሚበላው ያጣ ስንት አለ። ለምን ማታው ያስበ ተፈለጉ? ምን ምን ነው መልእክቱ? ምን ለማ ተፈልጎ ነው ስንት ስንት የተራቆተ ልብስ የሚያስፈልግ በብርድ የተመተ ያለ ሰው፣ እነሱ ደግሞ አልበስ ወነት ፍቅር ነው እውነታቸው ነው ልገሳ ነው። እነ እና ለማንኛው አደረ በጣም ማለት አንታሳፈራሽ ይያሳዋቹ መልካም ነው አስባለሁ። ነቢዩ መሐመድ ሰላም በሳቸው ላይ ይሆንና በአዲስ ኪዳን እንኳን ተጠቅሰዋል። በአንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተመዘገበው እኔ ግን እውነት ተነግራቸዋለሁ እኔ እንዴት ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ይላል። ሙስሊሞች ሙሐመድ በመጽሐፍ ቅዱስ ላይ አለ ብለው ከሚያነሷቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ አሁን ዶክተር ዛኪር ያነሱት የመጽሐፍ ቅዱስ ጥቅስ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ጌታ ኢየሱስ ምን ብሎ ተናገረ? እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ አለ ጌታ ኢየሱስ። እና እዚህ ጋር አጽናኙ የተባለው ኢየሱስ ሲሄድ የሚመጣው ያ አጽናኝ ሙሐመድ ነው እያሉ ነው ኦኬ የምር ሙሐመድ ነው ይህን በጣም በአጭሩ እንመልሰው ሙሐመድ እንዳልሆነና መንፈስ ቅዱስ እንደሆነ ላሳያችሁ ሙሐመድ የማይሆንበት ምክንያት ከራሳቸውም አንጻር እንመልከትና ራሳቸው የሚያነሷትን ይችሉ ጥቅስ ይዘን ጌታ ኢየሱስ ምንድን ያለው አጽናኙን ምን እለላችኋለሁ እልክላችኋለሁ እርሱን እኔ እልክላችኋለሁ ነው ያለው ስለዚ አጽናኙ ሙሐመድ ከሆነ ሙሐመድን የላከው ማነው ማለት ነው ኢሳ ሊሆን ነው ማለት ነው እንግዲህ በእነሱ አተረጓጉሙ ወይም ኢየሱስ ኢሳ ሙሐመድን ከላከው እንግዲህ ሙሐመድ ረሱለላህ ብቻ ሳይሆን ረሱለ ኢሳም ይሆናል ማለት ነው ሙሐመድ የአላህ መልእክተኛ ብቻ ሳይሆን የኢሳ መልእክተኛም ጭምር ነው። በእስልምና ውስጥ ልቁምነት እምነት ላ ኢላሀ ኢለላህ ሙሐመድ ረሱልላህ ነው አይደል የሚሉን ሰው ሙሐመድ ረሱልላህ ማለት ሙሐመድ የአላህ መልእክተኛ ማለት ነው። ሙሐመድ ረሱል ኢሳ ይሆናል። አሁን ኢሳ ሙሐመድን ልኮታል እያሉን ስለሆነ፣ ይሄው ያንን አጽናኝ ጌታ ኢየሱስ እልከዋለሁ ስላለ፣ በእስልምና ደግሞ ነቢያትን የሚልከው ፈጣሪ ስለሆነ ሙሐመድ ነቢይ ከሆነና ያንን ነቢይ የሆነው ሙሐመድ ኢሳ ከላከው ደግሞ ኢሳ ፈጣሪ ነው ያስብላል። ኦኬ ተቀበላላችሁ። የማትቀበሉ ከሆነ የማትቀበሉትን የመጽሐፍ ቅዱስ ክፍል አትጥቀሱ። ኦኬ መንፈስ ቅዱስ እንደሆነ በምን እናውቃለን? ኦፍኮርስ ጌታችን ኢየሱስ እውነተኛ ፈጣሪ እውነተኛ አምላክ ነው፣ ግን ሙሐመድን አላከውም። ታዲያ ማን ነው እዚህ ጋር አጽናኝ የተባለው ከተባለ በጣም በጣም በአጭሩ በቀላሉ መንፈስ ቅዱስ እንደሆነ እናውቀዋለን፣ እንረዱዋለን። ጌታ ኢየሱስ ሲሄድ፣ መንፈስ ቅዱስ ደግሞ ወርዶ አልፈስቷልና ልክ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ዮሐንስ ምን እንዳለው በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይልና ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር እንደሚለው መንፈስ ገና አልወረደም ነበር። መሐመድ አይደለም። መንፈስ ገና አልወረደም ነበር። ኖ እሱ ዮሐንስ ወንጌል ምዕራፍ 7 ነው። ዮሐንስ ወንጌል ምዕራፍ 16 ላይ መንፈስ የሚል አለ አላው? የቱ ጋር? እዛው ጋር ዝቅ ብላችሁ ቁጥር 13 ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራችኋል ይላል። የዚህን አልቀላለሁ። ኢየሱስ አላህ ነውን? የኢየሱስ ክርስቶስ ነብዩዎች ሰለላሁ ዐለይሂ ወሰለም ስለመምጣታቸው የተናገረውን ሁለት ትንቢት ብቻ ከዮሐንስ ወንጌል እንመለከታለን። በዮሐንስ ወንጌል በምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ቁጥር ሰባት ላይ ኢየሱስ ክርስቶስ እንዲላል እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወለእናንተ አይመጣምና እኔ በሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። ኡስታዙ ምን እያሉ ነው? ጌታ ኢየሱስ ክርስቶስ ስለ ነብዩ መሐመድ በእስልምና ነቢ ተብሎ ስለሚታመንባቸው ማለት ነው ትንቢት ተናግሯል ብለው ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እንደ ማስረጃ ጠቅሰዋል። ይሄ ትርጉማቸው እንዲህ ብለው ትርጉማቸው ምን ያህል ትምህርታቸው እንደሚያፈር ስላሳያችሁ፣ ኢየሱስ አላህ ነውን? የኔ ጥያቄ ነው። ካልሆነ ላኪያቸው የተለያየ ስለሆነ ያ መንፈስ የሚመጣው መንፈስ መሐመድ ሊሆን አይችልም። እንዴት ካላችሁ በእስልምና የሚታመነው? ወይም ነብይ መሐመድን የላካቸው አላህ ነው ተብሎ የሚታመነው እሺ። በዚህ ክፍል ላይ መንፈሱን የሚልከው ወይንም ደግሞ ይመጣል የተባለው አጽናኝን የሚልከው ማን ነው? ክፍሉን ላንብብላችሁ። እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ይላል። ታያችሁ? ኢየሱስ ልኩ እልካለሁ ብሎ ተናግሯል። ስለዚህ የምር ይሄ መንፈስ መሐመድ ነው ብላችሁ የምታምኑ ከሆነ ላኪው ኢየሱስ ነው ብላችሁ ማመን ግዴታችሁ ነው። በእስልምና አስተምህሮ ደግሞ የላከው አላህ ነው። ስለዚህ ኢየሱስን አላህ ልትሉት ነው ማለት ነው። ትቀበላላችሁ ትቀበላላችሁ፣ ካልሆነ ይሄ ከየትም የመጣ ትርጉማችሁን ተውና ያለ እውቀት የሚተረጎምና ያ ባልበላችሁ የምታኩትን ነገር ተው። ሁለተኛው ነገር ማነሳላችሁ አላችሁ፣ የነሱን ቁርአን ሄዳችሁ ለመፍታት ብትሞክሩ በግላችሁ ልክ አይደለም ነው የሚሉት። ለምን አዲሳትና ተፍሲራት መታየት አለባቸው የሚል እምነት ስላላቸው፣ እኛም እንደዚያ ነው ምናምኑ ምን ብለን መጽሐፍ ቅዱስን ማንም እንደፈለገ ሊፈታው አይችልም። ሄዶ ምን ማንበብ አለበት? የአባቶች ትምህርትና ትውፊቱን ማየት አለበት። በቤተክርስቲያን አንድምታ አለ። አንድምታው መመርመር መታየት አለበት ብለን ነው ምናምነው እንጂ ማንም ተነስቶ እንደፈለገ ይፈታል ብለን ፈጽሞ አናምን። ከዚህ አንጻር ያለ እውቀት የሚፈተፈቱ ነገሮች እንደዚህ አይነት ስህተት ውስጥ ይከታሉና መረጋጋቱ ጥሩ ነው። ለወንድሞች ቃሉትን ያሰማለን ጸጋውን ያብዛለን፣ እግዚአብሔር ይስጥልን። እና ሲቀጥል ደግሞ ሙስሊሞች በነገራችን ላይ ምንም ስለ አላም ሆነ ስለ ሙሐመድ መጽሐፍ ተጠቅሶ መጽሐፍ ውስጥ ማለታቸው ለማለት ሞራሉ የላቸውም። ለምን መጽሐፍ ውስጥ ተበረዘዋል ሙሉ በሙሉ ባሽ የምታምኑት ሰዎች ናቸው። ከተበረዘ መጽሐፍ ቅዱስ ውስጥ ስለ ሙሐመድ ስታመጣ አታፍንም። አሁን አንዱ አታፍኑ ሽ የላችሁ ተበረዟል ብላችሁ ከተበረዘ መጽሐፍ ውስጥ ስለ ሙሐመድ እውነት አያስኬዳል። እና እረፍ አራፍ ወደ ያቀላ አትቀልዱ፣ በሰው ላይ አትቀልዱ። እንደዚህ እያደረጋቸው እንደ ትላልቅ ቦታ የምትገኙ ወሳዶች መሆናችሁ ሼኮች መሆናችሁ አቴቨር እና ምንም ሽታውም የለ አያውቀውም። መጽሐፍ ቅዱስ መጽሐፍ ቅዱስ አያውቀውም። እንደ አንድ ፐርሰናል ሰው ያውቀዋል፣ ሊያውቀው ይችላል እንደ አንድ ግለሰብ። ከዛ ውጪ ምንም ያቆም እኛን ልክ እኛን እንደሚያውቀው መጽሐፍ ቅዱስ እሱንም ሊያውቀው ይችላል። ከዛ ምንም ያለፈ አልጠቀሰም፣ ተቀሰም፣ ስለ መሐመድም ሆነ ስለየትኛውም ስለ አላማ አልጠቀሰም። መጽሐፍ ቅዱስ ውስጥ የለም እና በዚህ ልክ ወርዶ መናገሩ ትክክል አይመስለኝም። እና ብትያ መልካ ፈልጋለው ትችላለህ ወይ መስጠት ይችላል ወይ እና ማግኘት እንዲ መቀበል መቻል እና መስጠት መቻል እየለየን እንጂ እግዚአብሔር ነው የሚሰጠው። እኛማ እንቀበላለን። አሁን እኔ የዘላለም ህይወት እቀበላለሁ ከፈጣሪ የሚሰጠኝ ግን እሱ ነው ነው። ስለ ሰጪው ሳወራች ስለተቀባዩ ለምድ አንተ ጥሩ ስራ ከሰራ ቆይ ዘላለም ህይወት ታገኛለ ታገኛለ ሳይሆን ትሰጣለ እኔ እሰጣለሁ ወይ ነው አልሰጥም። እሱን ነው እያወራዎች አሁን ሊንዳ በቅንነት ልንገርሽ፣ ውስጥሽ ላይ ፐርፐዝሊ ልይ፣ ዝም ብለሽ ለመቃወም ብቻ እንዴት ብዬ ዲፌንድ ላድርግ አትበይ። አይደለም እንደዛ እንትን አላልኩ ካላልሽ ማስረጃ ሰጭኛ እስቲ። ነብይ የዘላለም ህይወት ይሰጣል ብለሽ እየተከራከርሽ ነው አሁን ከገባሽ ማለት። ከየት አመጣሽው? የለም ማስረጃ። ስለዚህ ምንድን ነው አላማሽ? ሆን ብለሽ ለመከራከር ነው ማለት። ኢየሱስ ክርስቶስ እኔ የዘላለም ስለ ኢየሱስ ክርስቶስ አንዴ ያጁ ስለ ነቢይ ነው የጠየኩሽ። ነቢይ ስለሆነ ብለሻል። ነቢይ የሆነ የዘላለም ህይወት ይሰጣል የሚል ማለት ነው። ተቁራንሽ አምጪ እያልኩሽ ያልኩሽ ተቁራን ስለ ኢየሱስ ክርስቶስ አንዴ ታዩ። አንዴ ታዩ። አንቺ ስለ አንቺ አልጠየኩሽም። አንዴ ስሚ፣ ስለ ኢየሱስ ክርስቶስ አንዴ ያጁና ነቢይ ስለሆነ ስላልሽ ነቢይ የዘላለም ህይወት ይሰጣል የሚል ነው የምትሰጪው። ከክርስቶስ አንዴ ትተይውና ማለት ከመጽሐፍ ቅዱስ እኮ አልኩሽ፣ ከቁርአን አልኩሽ፣ ከሐዲስሽ ድም ጨምረሽ አምጪው አልኩሽ። እስኪ ስጪ። እኔ ኢየሱስ ክርስቶስን እንላዳ አልኩ እኮ። ስለ አንቺ መረዳት ማን ጠየቀሽ? እንደ የአንቺ መረዳት አንቺ ማን እንዴት ትረጇል? እኔ ይቅርታ አርጊልኝ። አንዴ አሁን የሚዩት አርጊው ይቅርታ አርግልኝ እኔ የአማርኛም መጥረቆ አንድ አንድ የሚሉት አርግ አትደረቢ። ከተደረበች አታወሪ። ይቅርታ አርግልኛ። አማርኛም የሚያጥርሽ ከሆነ ጠይቂ ወይም ደግሞ ንገሪ በምትች ቋንቋ። እዚህ ኦሮምኛም ይችላለ፣ ትግርኛ የሚችላለው፣ አማርኛ ደግሞ ምችል እንሞክራለን። እንግዲህ እንግሊዝኛ የሚችሉ አይጠፉ እንግዲህ። ዲያቆን ህዝቅ ያስም ስላሉ ማለት ነው ምንድን ነው እያልሻለሽ እኔ ስለ ክርስቶስ የምረዳው ትያለሽ አንቺ ማንናነሽ? ማን ሆነሽ ነው ስለ ክርስቶስ ያለ መረዳት ንገሪን? ማን አለሽ አንቺ? ሲጀምር የኛን መረዳት ወይም የመጽሐፍ ቅዱስን መረዳት ነው መውሰድ ምችው። አንቺ ተራ ግለሰብ ስለሆንሽ ማለት ጠያቂ ስለሆን እኔ ክርስቶስን ምረዳው ሁዜል አርዩ የአንቺ መረዳት ምትነግሪ ምን አገባኝ ኔ። አንቺማ የተረዳሽውን እኮ ተናገርሽ። ነቢይ ስለሆነ የዘላለም ህይወት ይሰጣል አለሽ ከየት አመጣሹ ነብይ ስለሆነ የዘላለም ሕይወት ይሰጣል የሚል ትምህርት ከየት አመጣሹ? ከቁርዓንሽ አታመጪው ኦኬ፣ ከመጽሐፍ ቅዱስ የለም። ስለዚህ የእኔ መረዳት ስለ አንቺ መረዳትማ አንቺ እኔ አላህነኝ ብቲ በምን ልከራከርሽ እችላለሁ ልከራከርሽ እችላለሁ። የእኔ መረዳት በቃ እኔ አላህ ነኝ ብዬ በምን አምነሽ ልታፈርሽው ትችላለሽ? እስኪ እኔ አላህነኝ ተከራከርኝ፣ እስኪ በምን ልታፈርሽው ነው እኔ አላህነኝ ከቁርዓን አምጣ ምናምን እንደ አላሳይም እኔ አላህ ነኝ። መረዳት እንደዛ ነው፣ አላህ ነኝ ብዬ ነው ማሰብ። እንዲህ እንዴ አይነት ደረቅ ክርክራለን። በተጻፈው መጽሐፍ ነው ልንወያይና ልንግባባ የምንችለው። እኔ የምረዳው ኢየሱስ ክርስቶስን ብለሽ ካወራሽ ስለ አንቺ መረዳት፣ አንዴ ኪስሽን ትይዘሽ ማለት ነው። በተጻፈው እናወራለን። አንቺ ስላልሆንሽ የመጽሐፍ ቅዱስ ጸሐፊ፣ አንቺ ስላልሆንሽ የቁርዓኑ ጸሐፊ። ማለት እኔ እኮ የራስሽ መጽሐፍ

እና አሪዮስም እና ንስጥሮስም እንደዛው በጣም ቅርብ ነበር። በበጣም ደረጃ የነበሩ ናቸው በመንኩስ ደረጃ የነበሩ ናቸውና ምንም አልጠቀማቸውም። በዛው ደረጃ መኖራቸውና ማስተዋልና ራስን ክፍት ማድረግ ነው ለመረዳት ዋና፣ በእምነት አምኖ መቀበል ነው የእምነት የሃይማኖት ትልቁ ፖይንቱ፣ እንጂ አንቺ ክርስቲያን ስለነበርሽ ሰው ሰው ስለነበርሽ አትወጪ ማለት አይደለም። ለተወጪ ያለሽ ሁላችን ነው። አንቺ ያለም ግን ከልባችን ነው ሁሉ ነገር የሚሆነውና ወጣችን እንግዲህ አሁን ቢሆን በማስተዋል ብታይ ልማት እፈልጋለሁ። ሌላ እንግዲህ ወንድማችን ውፍ ነው ያስመልክተው በድብቅ ተቆርቶ የወጣ ወይስ አለ እስኪ እንስማ። አሁን እጅግ በርካታ ሰው ጥያቄ እየጠየቀ ነው። ወላሂ ነው ማለት ጥያቄ እየጠየቀ ነው። በተለይ ይህ እፎ የሚባል ሰው ከመጣ ወዲህ በመስጊዶች አካባቢ ትልቅ መጨናነቅ ተፈጥሯል። ወላ ከኔ ጀምሮ ጥያቄ እየጠየቀ ነው። እኛ እፎ የሚናገራቸውን ቃላቶች እስከ እንደመኖራቸውም እስከ እንደመፈጠራቸውም አናውቅም። ይህን ሁሉ የሚባለውን ነገር አናውቅም። የምናውቃት አንድ ነገር ብቻ አለች። እሱም ነቢዩ መሐመድ የስድስት ዓመት ልጅ እንዳገቡ እናቃለን። ከዛ ውጭ ግን ያለውን ይህን ሁሉ ጉድ ወላሂ አላህ ሻሂደ ነው። ማንም የሚያውቅ የለም፣ ማንም የሚያውቅ የለም። እና ስንጠይቅ የሚመለስልን መልስ ደግሞ ጭራሽ የሚያበሳጭ ነው። ኡስታዞችን እንጠይቃለን፣ አሊሞችን በቃ ከኛ ሻውቱን ሰዎች ስንጠይቅ መልስ የሚባል ነገር የለም። እና አሁን ወጣቱ በጣም እየጠየቀ ነው። ሚዲያ ላይ ማውጣት ስለፈራ የሚደርስበትን መገለልና የሚደርስበትን ችግር ከመፍራት እንጂ አብዛኛው ሰው እንዴት ይህን ሁሉ እስከ ዛሬ አናቅም የሚል ትልቅ ነገር ተፈጥሯል። ኦንላይን የአባቴ እንግዲህ በጣም እንዴት አድርጌ ልንገርህ ቁርአን የቀራ መስጊድ የማይጠፋ ብዙ ነገር ያደረገ ሰው ግን፣ እኔ ከዛሬ ጀምሬ ግን ወላሂ ነው የምልህ ኃይማኖቴን እቀይራለሁ። በጣም ለስድስት ወር ያህል ብዙ ጥያቄዎችን ጠይቄ መልስ ያላገኘሁላችኋለሁ። ለምን እንዴት እንዲህ ሆነ ብለህ ለራሱ ስጠይቀው ላይምሩ የሚከብድ የሚዘግንን በጣም ብዙ አብዛኛው ቁርአን ቀራይ ላይ ልኩ ይሄን አያውቀውም እኮ አናቅም እኮ ይሄን ሁሉ እኮ ጉዳ አናቅም። ወላሂ ወላሂ አናቅም በጭራሽ። እንግዲህ አሁን ሮመዳን አይደለም እኔ አሁን አልጾም ወላሂ። ዘንድሮ ሮመዳን ይዞ እንኳን አይደለም ትቼዋለሁ። ለምንድን ነው የምጾመው? ለማን ነው የምጾመው? ክርስትናን ተቀብዬ ኦርቶዶክስ ሁኜ የዘላለም ሕይወትን መውረስ ነው የምፈልገው። ከዚህ በኋላ እኔና ወንድሜ ማለት ነው እኔና ወንድሜ አባታችን ይህን ሲሰማ ምን እንደሚፈጠር ለማመን ይከብደኛል። ጭራሽ አይቀበለንም፣ እንደማይቀበልን እርግጠኛ ነን። በእስልምና ደግሞ እስልምናን ከርተ ከወጣ ይገደል ነው የሚባለው። በቃ ይህን የሚለውን አሁን እፎይ ሲያስተምር ነው የሰማነው። አናቅም ይህ ሰውዬ ውሸታም ነው እንዳለን፣ የተጻፈው ነው የሚያነበው። ቁጥሩን እየነገረ ነው የሚያነበው። እዚህ ቦታ ግለጥ እያለ ነው የሚያነበው። አሁን እኮ ለመሸወድም አልተመቸም እኮ። ሸውደ ይሄ ነው ይሄ አይደለም ለማለት እኮ ወላሂ አልተቻለም። በቃ ፊት ለፊት ነው የሚያነበው ሰውዬው። እኔ በነገራችን ላይ ይሄን ሰው ይገደል ይሉት ምናልባች ህዝበ ሙስሊሙ ይሄን ነገር ለምን አወቀ ካልሆነ፣ በቃ ያልተጻፈ ነገር አላነበበም። ኃይለ ቃል ስለሚጠቀም ሊሆን ይችላል። ምናልባች አንዳንድ ወጣ ያሉ ንግግሮችን ስለሚጠቀም የተጻፈው ነው። ከኛው ከመጽሐፋችን ነው ገልጦ የሚነግረን ከኛው ከመጽሐፋችን። እንደውም አንድ አስታውሳለሁ ላይቭ ላይ የሆነ ልጅ ግለጦ አንብበው ሲለው ጀምሮ የተው ልጅ አቃለሁ። ኖ ኖ ኖ ይሄ ቁርአን አይደለም የተሳሳተው ቁርአን ነው እንጂ ከቁርአን እንዲህ አይነት ጽሁፍ የለም ብሎ የወጣ ልጅ አቃለሁ። ያችኑ አንቀጽ ይዤ ግን ስህተት ሳይ አለ አለ ነብዩ ሙሐመድ የሚባል ሰውዬ በዚህ ልክ የወሲብ ጥማት ያለበት ሰው ነበር፣ እንዲ እስከማለት ድረስ ደረስኩኝ። እንግዲህ መስጊድ ሊያሰግድ እየሄደ የሆነች ባቷና ተረከዟን አይቶ ገብቶ ተገናኛት የሚላ ሳይን ያፈርኩኝ። እኔ እውነት ለመናገር በጣም ያሳፍራል። ሁላ አሁን ብዙ ሰው ጭራሽ ነብያችንን በዚህ ልክ አያስባቸውም በሌላ በሌላ በሌላ በተአምር ነው የሚያስባቸው እንጂ አሁን እነዚህ እፉ የሚባል ሰው እያወጣ በሚናገራቸው ደረጃ ማንም ሊያስባቸው። አሁን እሱ ነው ትልቁ ውዝግብ የፈጠረው፣ በጣም ትልቅ ውዝግብ ያለ ነገር የፈጠረባቸው። ስለዚህ እንደ እፉ አይነቶችን ማጥፋት ነው አሁን ትልቁ እቅድ። ብታሙ ባታሙ እንደዚህ አይነት ብቅ ብቅ የሚሉትን ሰዎች ማጥፋት ነው። ሰው አይኑን እንዲገልጥ አይፈልግም። ጥያቄ እንድጠይቅ አይፈቀድም። የሚሰጡ ምላሽም ደግሞ የተሳሳተ ምላሽ ትክክለኛው ምላሽ አይሰጡም። እና እኔና ወንድሜ ወላሂ ነው የምልህ ጨርሰናል። ሲጀመር ጨርሰናል። ክርስትና ልንቀበል ጨርሰናል። ከአባታችን ምን እንደሚገጥመን አናውቅም። እሱ ፈጣሪ ነው የሚያውቀው። እንግዲህ በእናታችን በኩል ችግር የለውም። እናታችን በአንድ በኩልም ኦርቶዶክስ ዘመዶች ስላሉ ችግር የለውም። አባቴ ግን በጣም አክራሪ ነው፣ በጣም አጥባቂ ነው። እነግርህ ነበር ብነግርህ ልታቀው ትችላለህ፣ እዚህ ቦታው ልታቀው ትችላለህ። ግን ያው ለደህንነትም ለምንም ለራሴ ለደህንነትም ስለምሰጋ ነው ቦታው መናገር ያልፈለግኩት። ግን ወሎ ውስጥ ነው የምኖረው እና በጣም ነው እኔ እንጃ እንዴት አድርጌ እንደምነግርህ አላውቅም። እኔ እና ወንድሜ ግን ወሰነናል። ሲስተር ግን ይህን ነገር ልትቀበልን አልቻለችም። ምክንያታችን ብዙ መክረናታል፣ ልትቀበልን አልቻለችም። እንግዲህ አንድ ወቅት ሊገባት ይችላል። እንድታዳምጥ እያረግናት ነው። እንደውም የሚገርም አባታችን አንድ ጊዜ እያዳመጥን መጣ። ለምን ልምድ ይሄን የምታዳምጡት ምናምን ብሎ ጠይቆኝ ያቃና፣ አይ ንፅፅር ስለሆነ ዝም እያዳመጥ ነው። ይሄ ልጅ እንዳታዳምጡ ነው ያለን፣ እፎ የሚባለው ይሄ ልጅ እንዳታዳምጡ ይሄ ሰው አይደለም ሰው የተፈጠረም አይደለም። ይሄ ነቢያችንን የሰደበ ቆሻሻ ሰው ነው ብሎ ነው አባታችንን የተቆጣ ማለት ነው። እና እንደ አጠቃላይ ግን እስልምና ሃይማኖት አይደለም። እስልምና አንድ ተራ ግለሰብ የፈጠረው ሃይማኖት እንደሆነ ገብቶኛል። በዛ ላይ ሴቶችን የሚጨቁንበት ሴቶችን ዝቅ የሚያደርግበት መንገድ ደግሞ በጣም ያስጠላል። ሴቶችን በቃ እንደ ሰው አይቆጥራቸው ሽርሙጥና የሚመጣው ራሱ ከስልምና የምናረው ነው የምለው። ምክንያቱም አራት አራት ሴት አምስት ሴት እንዲገናኙ እንዲያገቡ ይፈቅዳል። እንኳን በምድር ላይ ከሞትክ በኋላም ሰባ ድንግል ምናምን ይሰጠሃል እየተባልክ ነው የምትል እንዶ በቀላሉ ተወርቀ ሳትል ፈተኋ ፈተኋ የሚሰጡ ሰዎች አይተህ ከሆነ አፍሪካ ቲቪም ላይ ፈተኋ። እንግዲህ ሰውም የሚጠይቀው ስለ ሴክስ ነው። ከባሌ ጋር እንዲህ እንዲህ ባረግ ችግር አለው ሀራም ነው ወይ? ባሌ ጡት ቢጠባ ችግር አለው ወይ ሀራም ነው ወይ ባሊ እንዲሁ ያደረገኝ ሀራም ነው ወይ የባሌ ፈሳሽ እንዲህ ቦታ ቢነካኝ ችግር አለው? ከግንኙነትና ከትዳር ከሴክስ ይዘለረ ፈተዋ የሚጠይቅ ሰው የለም። ልብ ማለት ትችላለህ። ዞር ዞር ብ ብታይ ትገረማለህ። ከግንኙነት ጋር በተያያዘ በሮመዳኑ እንዲህ እንዲህ አርገን ነበር፣ ግንኙነት አርገን ነበር። እንዲ ከግንኙነት የጸዳ አንድ ፈተዋ የሚጠይቅ ሰው እንኳ አታገኝም። በዚህ ልክ ነው እንግዲህና እኔ እንግዲህ አባታችን እንዳሉ መምህር ስማቸውን መጥቀስ አልፈልግም። አሁን ከእሳቸው ጋር ውርተናን ከእሳቸው ጋር ጨርሰናን ከዚህ በኋላ ክርስትናን እንቀበላለን። የሚመጣውን አይተን ፊት ለፊት እንወጣለን። ችግር የለውም። ህዝብ እንዲያቀን ምን ማድረግ እንችላለን? ግን ለጊዜው ግን ማንነታችን ይደበቅልን። ግን በየመስጊዱ ብዙ ጥያቄ እንዳለ ህዝቡ ማወቅ አለበት።

እንግዲህ በዚህ ነገር መመስከር መመስከርም ጀምሯል። ልብ ብላችሁ የወንድማችን እፎይን ከያ ነገር ወታችሁ ከቅም ወታችሁ ወይ ከ ከታጨቀባችሁ ፌስ ነው ከሚለው ሐሳብ ወታችሁ የእፎይን ቪዲዮ ካያችሁና ላይቦቹ ከሰማችሁ እያነበበ ነው የሚናገረው። እያነበበ ለሳደባስ ስድብ ሰው ማስረጃ ያቀርባል። እፎይ የሚገርማችሁ ነገር ለሳደባስ ስድብ ማስረጃ ያቀርባል። ከአዲስ ውስጥ እፎይ ስድብ ነው የምትሉ ከሆነ ማለት ነው። ስለዚህ እናንተም እንግዲህ እዚህ ውስጥ ካላችሁ ቀስ ብላችሁ ብትመለከቱ መልካም ነው ብዬ አስባለሁ። እንግዲህ አይ በማስረጃ ለ ለሚያወራ ውሸት ነው የሚያወራው ካላችሁ ደግሞ እንድትጠይቁ ስንል ብዙ ጊዜ ሳስበናችኋል። ይሄ ወንድማችን የሆኒ ማኛ ሁን እየደገመ ነው ያለ እፎይን በደንብ አድርጋችሁ ከቁራን አውጥታችሁ ከአዲስ አውጥታችሁ፣ ይሄ ያልተጻፈ ነገር ነው ያወራው፣ ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም ማግዛችኋለሁ እንዲጠየቅ በሕግ እንዲጠየቅ እኔም አግዛችኋለሁ። በሕግ እንዲጠየቅ እኔም አግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችልም። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንም ብትጮህ እኛ ከጎኑ ነው ምንቆ። ስለዚህ ሙስሊም ወንድሞቼ፣ ሙስሊም እህቶቼ፣ ኑና እሱን በደንብ አድርጋችሁ ያለው የዋሸው ነገር ካለ መጠየቅ አለበት መጠየቅ አለበት። ስለዚህ እፎይን አመጣለው እኔ ጋር መጥቶ ይነጋገራል። እንግዲህ የኒማኛ ወንድማችን በጣም ትልቅ ቻናል ያዘጋጅቶ ነበር ይሆኑ ፍሬሽ ብሏል። እናንተ ደግሞ ኑ ሲል አይ አመጣም ብሎ የቀሩ ሰዎች ናቸው እንግዲህ እና ለማንኛውም፣ አሁንም ቢሆን ሜዳው ክፍት ነው። ከወንድማችን እፎይ ጋራ ማውራት ይቻላል። ማስረጃ ካላችሁ ማስረጃ መሞገት ይሻላችሁ። ከዛ ያለፈ ግን ይገደላል፣ ኢትዮጵያ ውስጥ በነጻነት አይኖርም እያላችሁ በመንግስት ደረጃ እንኳን እውቅና ያላችሁ ሰዎች ሲጽፉ በጣም ታሳፍራላችሁ። ይህም ቪዲዮ ስሙት። በወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል አሁለት አህመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። እንግዲህ እንደዚህ ነው። ከልጥፎ ውስጥ መካከል በተዘዋዋሪ ቀን እንገለዋለን ብላለች። ይህ ባለማተብ አንድ ቀንም ሰይፍ ከአንገቱ ተለይቶ አያውቅም። አንገቱ ላይ ማህተብ ያንጠለጠለ በሙሉ እንደዚህ በአደባባይ ሞት እየታወጀበት ይገኛል። እኔ ሞት የተፈረደብኝ እፎይ ነኝ። ወንድማችን እፎይ በሄድክበት ሁሉ መብራን ጥላ ከለላቱን ዛሬም ነገ እፎይ ነኝ። ወንድማችን እግዚአብሔር ይስጥል። ለማንኛውም በዚህ ልክ ምጽፉ ሰዎች በጣም ታሳፍራቸው። በነፃነት ይኸው እዚህ ያስቀምጥ ይችላልቸዋለሁ በነፃነት መኖር አይችልም። ኢትዮጵያ ውስጥ ይኖራል ብዬ አላስብም። እኔ እዘጋለታለሁ። ምን እንደው ነው የምትሰጊው? ማነሽና ነው? ማስረጃ ካለሽ ነይና አውሪው። አንቺ የምትሰጊው የምትፈሪው ለሱ ማነሽና ነው? አንቺ እሱ ምንድን ነው የምትፈሪው? በማስረጃ ነው ያወራው። ማስረጃ ካላችሁ ነው ሞግቱት። ማይ ማስረጃ ለነምኛን እንገለዋለን እውነታችሁ ነው